የደረሰባት ነገር በጣም የሚያሳዝን እና ዘን ውስጥ ነበረች። ተናግሬ የሆነ ነገር ቀለል ብሎኛል። ማታ ቴክስት ከጻፍኩኝ በኋላ በጣም የሆነ ነገር ቀለል አለ። ከቤዛ ጎን በመሆኔ እኔ ደስተኛ ነኝ። አዝኛለሁ በደረሰባት ነገር በጣም በጣም። በማንኛውም ነገር ሞቼ ላኑራችሁ፣ ከዳይ አላዳንኩሽም

ሰላም ሰላም ሰላም! ውድና የተከበራችሁ የኛ ፋሚሎች ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን፣ እናንተ በያላችሁበት ቻል ቆይሉ። ዛሬ ደስ በሚልና ትንሽ በሚያስከፋ ሁኔታ ወደ እናንተ ተመልሽ መጥችላችኋለው። የተነገረኝ ነገር ትንሽ አስደንግጦኛል፣ ተነግሮኛለም ቴክስት ተልኮልኝ ነው እና ቴክስት የተላከልኝ በጣም አስደንጋጭና የሚያስደነግጥ መልእክትን የተላከልኝ ቴክስቱን ሳነበው በጣም ነው የደነገጥኩት። በጣም ከመላችሁ በላይ አሁን እዚህች ከሰውረው ተረጋግቼ እና ከራሴ ጋር ሆኜ ነው ወደ እናንተ የመጣሁት። በጣም ደንግጬ ነበር። ማታ መተኛት አቅቶ ነበር። በጣም ምን ልበላችሁ ከአቅሜ በላይ ነበር። እንጃ ይከብዳል። ምን እንደምላችሁ እራሱ አላቅም። በጣም ነው የሚከብደው። በጣም ነው የነገረችኝ ነገር ቴክስት ያደረገችልኝ ነገር በጣም ነው የሚከብደው ከምላችሁ በላይና ና ቃላ ካቅም በላይ ነው በጣም ነበር የደነገጥኩት ስሰማው ቴክስቱንም ሳነበው እንደዛ በጣም ነው የሚከብደው በእሷ ቦታ ገኝ ሳስበው እሷ ቦታ ገኝ ነገሮችን ሳስበው በጣም ይከብዳል በጣም ከምላችሁ በላይ ማለት በእኔ ቦታ ደርሶ ቢሆን ወይም ደግሞ ሆነ የደረሰብኝ ይከብዳል ነገሩ በዛ ላይ ደግሞ እሷን አሳዘንኳት። ሁሉ ነገር ደርሶባት ሁሉ ሀዘን ተከራ ምን ደርሶባት፣ እኔ ደግሞ ድጋሚ ሀዘን ሆንኩበት፣ ድጋሚ አስጨነቅኳት። ባላወቅኩት ነገር ምን ባላልኩት ነገር ግን እኔ ጥፋት ሰራሁ፣ በጣም ትልቅ ጥፋት ሰራሁ። እኔ እንጃ ልክኔ ብዬ ነበር እያሰብኩ የነበረው እኔ ምክንያቷን ካልነገረችኝ እኔ በቃ እያደረኩት ያለሁት ነገር ልክ ነው ብዬ ነበር እያስብኩ ያለሁት፣ ግን ምክንያቷን ስትነግረኝ ነግረኝ የኔ ልክ አለመሆን ታየኝ። የኔ ዝች ጋር እያደረኩት ያለው ነገር ልክ አለመሆኑ ገበኝ ካኑ አርጋም ከመወደው ጓደኛዬ ጋምጣለው ና ከመወደው ጓደኛዬ ጋምጣለው ብቻ ስላችሁ በጣም በጣም ነው የሚከብደው። ምክንያቷን ነግራኛለች ቤዛ። የጥፋችበት አምስት ወር ስድስት ወር የጥፋችበት ምክንያቷ ነግረኛለች። ያው እንዳልኳችሁ ነው። እዚች ጋ እንደዚህ እንደዚህ ብዬ አልነግራችሁም፣ ምክንያቱም እንዲወጣ ስላልፈለገች እሷ ካሜራ ላይ እንዲወጣ ስላልፈለገች እንዲህ እንዲህ አልነግራችሁም። ግን የደረሰባት ነገር በጣም የሚያሳዝን እና ሀዘን ውስጥ ነበረች። በጣም የሚያስጠላ ጊዜ ነበር ያሳለፈችው። በጣም የሚያስጠላ ሁኔታ ውስጥ ነበር የነበረችው። ለምን እሺ አልደወልሽልኝም? ለምን አልነገርሽኝ? ብያት ነበር። ያው ስልኬ ተበላሽቶ ነበር፣ ደንግጬ ስልኬም የትም እንዳለ አላቅም ነበር። ከሆነ ሰዓት በኋላም ስልኬ ሲሰጡ ስልኬ ተበላሽቶ ነበር እና በዛን ሰዓት ምንም አስበው ነገር አልነበረም። ምንም አደርገው ነገር አልነበረም። በጣም ነበር የደነገጥኩት፣ ከአቅሜ በላይ ነበር፣ ነው ያለችኝ። ቴክስት ላይ ጻፈችልኝ፣ ማታ ነው ቴክስት ላይ ያደረገችልኝ። መንገር አልፈልግም ነበር፣ አሁን ላይ ግን አንተ ማታ ስለማልፈልግና መናገር ስላለብኝ ነው ለነግርግ የተገደድኩት ብላ ነው ቴክስት ያደረገችልኝ። እና ጠርቻታለሁ፣ ያለሁበት ቦታ ነግሬያታለሁ። ምን እንደምላት አላቅም። የደረሰባት ነገር በጣም ከባድ ነገር ስለሆነ ምን እንደምላት አላቅም፣ ቃላት ያጥረኛል። በዛ ላይ ደግሞ ያስጨንቅያታለሁ ብዙ ነገር ብያታለሁ። ምክንያትሽን ካልነገርሽኝ ብዬ ብዙ ነገር ብያታለሁ። እኔ እንጃ ከባድ ነው ነገሩ። በጣም ከምብላችሁ በላይ ከባድ ነው። እግዚአብሔር አላቅም። በእሷ ላይ ሆኜ ኑሮ ምን አይነት ስሜት እንደሚፈጠር አላቅም። ነበርቻ ያሳለፈችው ህይወት ከባድ ነው። አሁን ግን ጠርቻት አለው። እንግዲህ ቅድም ያልኳችሁ ነገር ደስ የሚል እና ትንሽ የሚያስከፋ ነገር ያልኳችሁ ነው። የሚያስከፋው እሷ ላይ ደረሰባት ነገር ነው። ደስ የሚለው ደግሞ ለእኔ ምክንያቱ ነው ምክንያቷን ባትነግረኝ ኖሮ አሁንም አልረዳትም ነበር። አሁንም ስለ እሷ ጥሩ አመለካከት አይኖረኝም ነበር ምክንያቱም ምክንያቷን አልነገረችኝም። ምክንያቷን ስለነገረችኝ ነው አሁንም ለእሷ አዘኘ እንደዚህ የሆንኩት ማለት ነው። ምክንያቷን መንገሯ ለእኔ ደስ ብሎኛል፣ ግን ደግሞ እሷ ላይ የደረሰው ነገር ደግሞ አሳዝኖኛል፣ አስከፍቶኛል። ምንም ማድረግ አልችልም። እግዚአብሔር ያመጣው ነገር ነው ልንመለስ ስለማንችል ምንም ማድረግ አንችልም። ብቻ ለእሷ ምንም አይደላትም። ድጋሚ ወደዛ ነገር መመለስ አልፈልግም። ወደዛ ነገር ደግሞ መመለስ ስለማልፈልግ ብዙም አላስጨንቃትም። ካሜራ ላይ ምንድ ወጣ ያልፈለገችው ለዛ ነው። እና ውድ ቤተሰቦች እናንተንም አስቀይም ያለው በዚህ አጋጣሚ ቤዛን ሳስቀኝ ቤዛን ትወዱ ሰዎች ተቀይማችሁ ነበር እና ዛሬ ለእናንተም ይቅርታ ለማለት ቢዚንም ይቅርታ ለማለት ነው ወደ እናንተ የመጣሁት ማ ነው ዛሬ ከምላችሁ በላይ በጣም ከፍቶናል። አዝኛለሁ በደረሰባት ነገር ምን እንደምል አላውቅም። እኔ እ እግዚአብሔር ከአቅሜ በላይ ምን እንደምላችሁ አላውቅም። ብቻ ነገሩ ትንሽ ይከብዳል እና ይቅርታ አላት አለው ላደረኳት ነገር ላመናጨኳትም፣ ስለሁሉም ነገር ይቅርታ ማለት ትፈልጋለሁ ብዙ ብዙ ነገር ብያት ነበር። ህይወቴ እንደማበላሻት የመጣሽው ምንድን ነው አላማሽው ና ምናምን ነገር ብያታለሁ። እሷ ግን ከደረሰባትም ሁኔታ ውስጥ ሆና እኔ ለማግኘት ነበር የመጣችው። ይህንን ነገር ደግሞ አልተረዳኋትም ነበር። እሷ ያው ጥፋቱ እኔ ጋር ነው፣ ግን አሁንም ቢሆን ደግሞ ምክንያቷን ስለነገረችኝ ነው የተረዳኋት። ምክንያቷን ባትነግረኝ ደግሞ ከዚህ የባሰ ነገር ነበር የሚፈጠረው። ምክንያቱም እንኳን ነገረች የተፈጠረው ነገር እንግዲህ ምንም ልላችሁ አልችልም። ብቻ እግዚአብሔር አምላክ ከእሷ ጋር ይሁን ከጎኗ ጋር ይሁን ያግዛት ነው እንጂ ሌላ ምንም ምንም ነገር የለም። ከዚህ ሌላ ምንም የምናገረው ነገር የለም። ቃላት ነው ያጠረኝ በጣም ድምፅንም ቀስ ብዬ እያወሩ ያለው ቃላት ስላጠረኝ በጣም ምንን ማለት እንዳለብኝ ስለጠፋኝ ነው እና እና ውድ ፋሚሊዎች ይቅርታ ማለት ፈልጋለሁ። በዚህ ሰዓት ደግሞ በደንብ ከጎኗ መሆን ፈልጋለሁ። እሷን ትሬት እሷን እንትን ማለት ፈልጋለሁ እና ካሁን በኋላ ከእሷ ጎና አልጠፋም። እንደረሰባት ነገር ሰው ስለሚያስፈልጋት ካሁን በኋላ ከእሷ አጠገብ ሆናለሁ። ይሄ ደግሞ ቃል እገባላችኋለሁ

ምን እንደመለሽ ግራ ስለገባኝ ና ከማደርገው ነገር ስለጠፋኝ ነው። አይ ዝም አንብቤዋለሁ። ያው ዝም ያልኩሽ ነገር በአንስ በአካል ተገናኝ እንጂ የሆነ ነገር እላታለሁ ብዬ ስላስብኩ ነው። እና ምን እንደምለሽ አላቅም። ዛሬ ለጭቅጭቅም አይደለም የጠራሁሽ የደረሰብሽ ነገር ትንሽ ወደዛ አንተን ለማለሰሽ አልፈልግም፣ ነገር አሁን ላይ አልፏል፣ ያለፈ ነገር ነው። ጋሚ ወደዛ ነገር ለማለስ አልፈልግም። አንቺ እንጃ፣ ይከብዳል ለመናገርም። አሁን ያሽ አሁን ዋናው መስማቴ ነው። አሁን ላይ ብቻ አላትም ዛሬ ጥሩሽ አንደኛ ከዚ ጋር መሆን ስለምፈልግ እና አሁን ላይ ሰው ስለሚ ያስፈልግሽ አኗር እያለ ነበር። አሁን ላይ ቤዛ ሰው ያስፈልጋታል ከጎኗ የሚሆን ሰው ያስፈልጋታል እያለ ነበር። እኔ ደግሞ ይህንን ነገር መረዳት አልቻልኩም ነበር፣ መረዳት አቅቶ ነበር። ምክንያቱም በቃ አይምሮይን የደፈነው በምክንያቷ መናገር አለባት የሚለው ነገር ነበር እንጂ ሌላ ነገር ማገናዘብ አልቻልኩም ነበር። ግን ትላንትና መከያቷን ስትነግረኝ ያደረኩት ነገር ጸጽቶኛል። አንዋር ላይም እሷ ላይም ያደረኩት ነገር ጸጽቶኛል። አንዋር ምንም ባላጠፈው ነገር እሷን በተረዳበት ብቻ ሰደብኩት፣ ብዙ ነገር አልኩት። እሷንም እንደዛው ዳኔ ብላ እየመጣች እዚህ ድረስ እየመጣች ምንም ነገር ከኔ ጋር ሳታደርግ እየሄደች ነበር የነበረውና ስለ ሁሉም ነገር ዛሬ አንደኛ ስለደረሰብሽ ነገር ምንም ልልሽ አልችልም። ቅድም እንዳልኩሽ ወደዛ እንትስ ማመደስ አንችን አልፈልገም። በሰዓቱ ነግረሽኝ ቢሆን ኖሮ ብዙ ነገር ልልሽ ይችል ነበር፣ ግን አሁን ምንም ልልሽ አልችልም። ስልኬን ተመራሽቶ ነበር ግን ለምን አልደወልሽልኝም? ማለሽ እኔም በዛ ቦታ በሆን በጣም በጣም ነበር እቅር ምጋባው በጣም ነበር። ችግር የለው ብቻ እግዚአብሔር ከአንቺ ጋር ይሁን እግዚአብሔር ከጎንሽ። የሆነ ነገር ቀለል ብሎኛል። ማታ ቴክስት ከጸፍኩኝ በኋላ በጣም የሆነ ነገር ቀለል አለ። ምክንያቱም ስለተናገርኩኝም አላውቅም እና ዝምስ ወይም ነገር አለ ይከብዳል። እኔ በጣም ስልሽ ምን ልበላት አሁን? ደውዬ ምንድን ነው ማለት ያለብኝ? ገብቷቸዋል። ያለፈ ነገር ነው፣ ስድስት ወር አምስት ወር ሞታል። ድጋሚ ነገሩ ማንሳት ደግሞ ይከብዳል እና ምን ማለት ነው ያለብኝ? ምን ብልሃት ነው ምናምን ብትይ ተጨነቀኝ እና ማታ መተኛ ታቅቱኛል። በጣም ከምላችሁ በላይ መተኛ ታቅቱኛል። ደውዬ ምን ልበላት እያልኩ ሳነበው በጣም ነበር የደነገጥኩት እና ቤዛዬ በጣም በጣም ይቅርታ አድርጊ። በጣም አመሰግናለሁ። ኢትዮጵያን ስላደረግ አልችልም ግን ከአሁን በኋላ ቃል ምገባልሽ ነገር እኔ ከጎንሽ ነኝ ያለ ወንድሽ ማንኛውም ነገር ቢቸግርሽም ምንም ነገር ቢከፋሽም በደስታሽም ባዘነሽም በሁሉም ነገር ካሁን በኋላ ካጠገብሽ መራቅ አልፈልግም። ቃል መገባለች ነገር ይሄ ነው። ለተፈጠረው ነገር ነው አዝኛለሁ። ምንም ከዚህ በላይ ልናገር አልችም። ሊሆን ነገር ማውጣት ፈልግ ያለው ግን ደግሞ አይ እኔ መረዳት እኮ ብቻ ለኔ በቂ ነው። ትልቅ ነገር ነው ለኔ እሱ ማለት ነው። ምክንያቱም ብዙ ጊዜ ቆይተናል ሳናወራ። አሁን ደግሞ ማለት ሳልነግርህም ደግሞ ብዙ ሳምንታት ሳምንቶችን አሳልፈናል። እሱ ደግሞ ማለት በጣም አመሰግናለሁ። ምክንያቱም የምረዳኝ ሰው ነበር የምፈልግ። ከማንም በላይ ደግሞ አንተ እንድትረዳኝ ነበር በሰአቱ የምፈልገው። እሱ ደግሞ አመሰግናለሁ በቃል በላይ ማለት ነው። ማመስገንም ያለብኝ እኔ እና ቤዛ የኢትዮጵያን ስራ ዳይሬክሽን የሚያመሰግናሉ ከልብ ከልብ የኢትዮጵያን ስራ ዳይሬክሽን የሚያመሰግናሉ። እና ወደ ፋሚሊዎች እንግዲህ አንዳንድ ሰዎች ገምታችሁ ነበር፣ አንዳንድ ሰዎች ይህን ነገር ብላችሁ ነበር፣ ምክንያትም የላትም ያላችሁ ሰዎች ነበራችሁ። ቤዛ ስድስት ወርም አምስት ወርም የጠፋችበት ትልቅ የሆነ ምክንያት አላት። ትልቅ የሆነ ሲዘን አላት። ያም በጣም የሚያሳዝን በጣም የሆነ አስቸጋሪ እና አስከፊ ወይም ደግሞ አስደንጋጭ የሆነ ምክንያት ነው ያላት እና እሱም ደግሞ ሳልናገር በጣም ብዙ ሰዎች የተረዱኛሉ። ኮሜንት ላይ ይቻለሁኝ ማለት እነሱም ደግሞ በጣም የማመሰግነው፣ ምክንያቱም በቃ ላ እንደዚህ ለፊት አይቶ መረዳት ራሱ ትልቅ ነገር ነው። እና ኮሜንት ላይ አይዞሽ እያላችሁኝ ነበር፣ እናንተም ደግሞ በጣም የማመሰግነው እና ቤዝዬ ቅድም እንዳልኩሽ በማንኛውም ነገር አጠገብሽ ነኝ፣ በማንኛውም ነገር ሰፖርት በሚያደርግ መንገድ፣ በማንኛውም ነገር ላይ እኔ አለሁልሽ። መጠየቅ ትፈልጊውን ነገር ማንኛውም ነገር ጠይቂ። እንደ መጀመሪያችን መሆን እንችላለን። ብዙ ነገር አሳልፈናል እኔና አንቺ። በሶስት ወርም አራት ወር ሆን በዛ ጥቂት ጊዜ ውስጥ ብዙ ነገር እኔና ቤዚ አሳልፈናል። እኔ ደግሞ ቤዚ ለማግኘት ያደረኩት ልፋት ታውቃላችሁ ከድሮም እኔ ነው የምትከታተሉ ሰዎች ታውቃላችሁ ብዬ አስባለሁ። በምክንያቱም ቤዛን ለማግኘት ምታዘራ ነበር ምኖረው ቤዛ ደግሞ አዲስ አበባ ነበር ትኖረው፣ እና አዲስ አበባ ላይ ደግሞ ሰው ፈልጎ ለማግኘት በጣም ነበር የሚከብደው። እሷን ለማግኘት ብዙ ነገር አይቻለሁ፣ እና ዛሬ ላይ ግን እግዚአብሔር ይመስገን አሁን አጠገቤ ነው ያለችው፣ እና ለሱም መድኃኒዓለም ክብሩ ይሰድላለሁ፣ እና ውድ ፋሚሊዎች እንግዲህ ምክንያቷን ይህንን ይመስላል። እንዳለችውም እሷ የተረዳችኋት ሰዎች ኮሜንት ላይ እያነበብኩኝ ነበር። እንደዚሁም ታስታውቃለች የሆነ ነገር እንደደረሰባት፣ እንደዚሁም ታስታውቃለች፣ ለምንደ ማትረዳት እያላችሁ ነበር። እኔ የሆነ ነገር ደፍኖኝ ነበር። በቃ ግዴታ ምክንያቷን መናገር አለባት የሚለው ነገር ነበር፣ አይሙሬን ያሳመንኩት እና እናንተም ቀድማቸት ስለተረዳችሁ ለእናንተ አመሰግናለሁ፣ ሁላችሁም ፋሚሊዎች እኔም ማመስገን የሚፈልጉ ሰው አለ። አነዋር በጣም የማመሰገነው፣ እንደ ጓደኝነት በጣም ብዙ ነገር ለፍቷል ለሁለታችንም። ማት ለሱ ምስጋና የሚገባው ልጅ ነው እንጂ ምንም ልለው አልችልም ከማመስገን ጭ እንደዚህ ቤት እሱ ማሂ ጋር ነው እህቱ ጋር እየኖር ያለው እና በዚህ ምክንያት ተጣልተን እና አሁን ወደ እኔ ጋር እንዲመጣ አደርገዋለሁ። እንግዲህ በቪዲዮ አይሆንም፣ ግዴታ እሱን አግኝቼ እንደዚህ ቤዚን ማግጂ እንዳወረዋት እሱን ማውራት አለብኝ እንጂ እዚች ጋር በስልክ በካሜራ ብቻ የእሱ ጉዳይ መጨረሰው ነገር አይደለም። እሱንም እንግዲህ ተባካ ማግኘት ስላለብኝ እና ወደ ፋሚሊዎች እንግዲህ ዛሬ የደስታይም ቀን ነው፣ ትንሽ ደግሞ ንትም ቀን ነው። ግን ሁሌም ቢሆን ከቤዛ ጎን በመሆኔ እኔ ደስተኛ ነኝ። ይህን እንድታውቁልኝ እፈልጋለሁ። ቤዛ ከሬ ጋር ስለሆነች ወይም ደግሞ አጠገቤ ስላለች እኔ በጣም ደስተኛ ነኝ። አሁን እሷ አጠገቤ ስላለች እኔ በጣም ደስተኛ ነኝ። ይህን እንድታቁልኝ እፈልጋለሁ። በመጀመሪያ በጣም ደስ የምትል ልጅ እና በጣም የተረጋጋች ልጅ ናት። ኮሜንት ላይ አንዳንድ ኮሜንት አነባለሁ። ቤዚ የተረጋጋች ልጅ ናት ምናምን ምናምን ነገር አላቸው። አዎ የተረጋጋች ልጅ ናት። ሴትነቷን በደንብ አድርጋ የምጠበቅ ልጅ ናት እና ይህ ባህሪሽ እንዳይጠፋ አመሰግናለሁ። እነሱ ለም ኮሜንት የሚጽፉት ነው። አንተንም አመሰግናለሁ። እና ውድ ቤተሰቦች የነበረን ቆይታ ይሄንን ይመስል ነበር። ካሁን በኋላ አልጠፋባችሁም። ከቤዚ ጋርም ከማንኛውም ሰው ጋር እመጣለሁ። እንግዲህ ቃል እንደገባት ከቤዚ ኮንንኛውን ላይ እና ብቻ እንመለሳለን። ዛሬ ምንም ልላችሁ አልችልም። ካስቀየንኳችሁ ይቅርታ። ድምጼንም ከፍ አድርጌ መናገር አልቻልኩም በጣም ብቻ በእኔ ቦታ ብትሆኑ ትንሽ ተረዱኝ። ያላችሁ እያስባለሁ እና ወዳችኋለሁ፣ አከብራችኋለሁ። ደህና ቆዩ ኒጋ